የኦሮሚያ ተወላጆች መሬታችን እየተወረረ ነው ሲሉ ከፍተኛ ክስን አቀረቡ። ድርጊቱ የኦሮሞን ህዝብ የወደፊት ህልውና አደጋ ላይ የሚጥል እናም ሆን ተብሎ የሚፈጸም አደገኛ ድርጊት ነው። ህዝቡን በዚህ ልክ ያስቆጣው ጉዳይ ምንድን ነው? በሶማሊያና በኦሮሚያ መካከል የተፈጠረው ውዝግብስ የሚለውን በዝርዝር እንመለከታለን። ከፍተኛ የቃላት ጦርነት ቀጥሏል። የአዲስ አበባ ባለስልጣናት እና የትግራይ ባለስልጣናት የቃላት ጦርነት ትግራይ ባልተለመ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 ሲያደርጉልን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ጦርነት ይብቃ ስንል ለምትሳደቡ ሰዎች የተሰጠ ምላሽ። ከጦርነት ያገኘነውን ትርፍ ላካፍላችሁ። ስድብ ችግር የለውም ከጌታቸው ረዳና ጠቅላይ ሚኒስትር አብይ አህመድ በላይ የተሰዳደበ የለም። ጦርነት መጨረሻው ድርድር ነው፣ አሸናፊ የለውም። ኢትዮጵያ ውስጥ በጦርነት አሸንፎ ስልጣን ላይ የወጣ አንድ መሪ አላየንም። በሰሜኑ ጦርነት ያን ሁሉ ተስፈኛ ወጣት ጭዳ አድርገው ዛሬ እነሱ በየመዝናኛው ይጨፍራሉ ቃሉ ይጫወታሉ። ያ የድሃ ልጅ እናት ግን አሁንም እያለቀሰች ነው። በጦርነት ምክንያት ያለዳው በድሮን የሚፈደው ህዝብ ግን የተረፈው ተርፎ ያለቀው አልቆ ቀሪው ተበሰቃቅሎ የዕለት ጉርሱና ልብሱ ቸግሮት በችጋር አሮንቃ በእነኝህ መሪዎች ምክንያት ተዘፍቆ ዘላለሙን ይኖራል። መሪዎች ግን በድሃ ልጅ ደም ታጥበው አምረው ተውበው በአጃቢ ታጅበው በሞተ ወታደርና ወጣት አጥንት ላይ የተረማመዱ አሁንም የጦርነት ድለቃ ላይ ናቸው። አሁንም በአማራ ክልልና በሌሎች የተለያዩ ዩ ቦታዎች የምናየው ይህንኑ ጥፋት በምዕራፍ ሁለት ነው። ምዕራፍ ሁለት ሳያልቅ ሌላ ምዕራፍ ሶስት ታጠሞ በየሚዲያው እና በየፕሮድካስቱ እየተነበበል ነው። ወዳጄ ለማን ነው የምትሞተው? መቼም ለኢትዮጵያ አትለኝም። እርስ በርሳችን እየተላለቅን ይልቅ፣ ለቤተሰቦች፣ ለልጅ፣ ለሚስት፣ ለእናት፣ ለአባት ኑርላቸው። የሚበጀው ይህ ነው። ባለፈው ጦርነት የተሰው ሰዎች አንድም ሰው የሚያስታውሳቸው የለም። ከሌለ የለም በጊዜ ኑረት ትሞታለህ። ጦርነት በቃ ይበል። በከንቱ አትሙት። የሚያዋጋ መሪም ሆነ ጀነራል ልጅ ከአንተ ጋር የለም። በአንተ ደምና አጥንት ስልጣን ላይ ቁጭ ብሎ በሚፈርፈው የሀገር ሀብት በአውሮፓና በአሜሪካ በቅንጹ ቪላ ውስጥ እያማረጠ እየበላ ይማራል። የአንተ ልጆች ትምህርት ቤት ግን የድሮን እራት ሆነው ዶጋመድ ሆነው ፍርስራሻቸው የፖለቲካ መሸቀጫ ሆኖ ካገለገለ ስነባብቷል፣ ምን ትጠብቃለህ? ይኸው መሪዎቹም እንደምታዩት የኢትዮጵያን ወጣት አስፈጅተው የኢትዮጵያን ካርታ ተሸላልመው ተማምለው ስልጣን ተሰጣጥተው በፌሽታ እየኖሩልነው ና ከግፋ በለው ፖለቲካ ውጣና በቃኝ ብለ በእፎይታ ኑሮህን ኑር። ከዚህ በላይ አስተያየት ይበዛል። የሚጠቅምህን አንተ ታውቃለህ። ጦርነት ይቆም በማለትም ምላሽን ሰጥተዋል። በትግራይና በአዲስ አበባ ባለስልጣናት መካከል የሚደረገው የቃላት ጦርነት ተባብሶ ቀጥሏል። የክልል ትግራዋይ የሽሮ ከተማ አቧራማ ጎዳናዎች የጦርነትን አስከፊ ገጽታ በዝምታ የሚያስታውሱት ረቡዕ ጥቅምት አምስት ቀን 2018 ዓ.ም ባልተለመደ ጭወት ተናውጠዋል። ይህ ጭወት የጥይትና የመድፍ ድምፅ አልነበረም። ሁሉንም በጦርነቱ ግንባር ላይ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ነገር ግን ዛሬ ተረስተናል የሚሉ የትግራይ ሎች አርሚ 13 አባላት የቁጣና የብስጭት ድምጽ ነበር። በእጆቻቸው የያዟቸው መፈክሮች አንድ ግልጽ መልእክት ነበራቸው፣ የክልሉ መንግስት ጥቅማ ጥቅማችንን ነፍጉናል። ይህ በሽሮ የታየው ትዕይንት በተለያዩ የትግራይ ከተሞች ለቀናት ሲካሄድ የቆየው የተቃውሞ ማዕበል አንዱ አካል እንጂ የመጀመሪያ አይደለም። ጥያቄው የሰላሙን ስምምነት እውን ለማድረግ መስዋዕትነት የከፈሉ እነዚህ የቀድሞ ተዋጊዎች ለምን የክደት ሰለባ እንደሆነ ይሰማቸዋል። የመጀመሪያው ያልተፈታው የፕሪቶሪያው እንቆቅልሽ ነው። የችግሩ ምንጭ የሚጀምረው ከሶስት ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የሰሜን ኢትዮጵያን ደም አፋሳሽ ጦርነት ለማቆም የተፈረመው ታሪካዊ የሰላም ስምምነት ላይ ነው። በዚያ ስምምነት መሰረት የትግራይ ኃይሎች ትጥቅ ፈተው ወደ ሲቪል ሕይወት የሚመለሱበት መንገድ ተቀምጦ ነበር። ዲዲአር በሚል ምህጻረ ቃል የሚታወቀው የትጥቅ ማስፋፊያ ከውትድርና ማስወጣትና መልሶ የማቋቋም ሂደት የሰላሙ ዋነኛም ተነሶሶ ነበር። እቅዱ በወረቀት ላይ ግልጽ ነበር። ክፍል አንድ ገሚሱ ተዋጊ በተሃድሶ አልፎ ወደ ህብረተሰቡ ይቀላቀላል፣ መንግስትም ኑሯቸውን እንዲመሩ ያቋቁማቸዋል። ክፍል ሁለት ሌላኛው ገሚስ ደግሞ በክልሉ በሚቋቋመው አዲስ የጸጥታ መዋቅር ውስጥ ተካቶም ያገለግላል። ነገር ግን የወረቀት ላይ እቅድና የመሬት ላይ እውነታው እንደ ሰማይና ምድር ተራራቁ። የዲዲአር ሂደት ሙሉ በሙሉ ተሰናከለ። ጦርነቱን የተዋጉት ወጣቶች መሳሪያቸውን አስቀምጠው ወደ እርሻቸው፣ ወደ ንግዳቸው፣ ወደ ትምህርታቸው ከመመለስ ይልቅ ለዓመታት በጊዜያዊ ካምፕ ካምፖች ውስጥ እንዲቆዩ ተገደዱ። የክልሉ መንግስት በቢሊዮኖች የሚቆጠር ገንዘብ ለህልውናቸው ቢያወጣም የወደፊት ህይወታቸው ግን በጨለማ ተዋጠ። ታዲያ የዲዲአር ሂደት ለምን ከሸፈ? መልሱ በፌዴራል መንግስትና በትግራይ ክልላዊ መንግስት ህወሓት መካከል በሚደረገው የኃይል አሰላለፍና የቃላት ጦርነት ውስጥ ተደብቋል። የአዲስ አበባ ባለስልጣናት ህወሓት ሆን ብሎ ሂደቱን እያደናቀፈ ነው ሲሉ ይከሳሉ። እንደነሱ ገለጻ ህወሓት እነዚህ ተዋጊዎች በካምፕ ውስጥ ያቆያቸው እንደገና ስልጣንን በኃይል ለመቆጣጠር በሚያደርገው እንቅስቃሴ ውስጥ እንደ ድብቅ ጦር ለመጠቀም ነው የቀድሞ የትግራይ ጊዜ አስተዳደርን ለማስወገድ የተደረገው ሙከራም የዚህ ውቅድ አካል ነበር ሲሉም ይሞግታሉ። የትግራይ ባለስልጣናት በበኩላቸው ደግሞ ጣታቸውን ወደ ፌዴራል መንግስት ይቀስራሉ። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ በሙሉ አልተገበረም ይላሉ። ዋነኛ ቅሬታቸውም ከጦርነቱ በፊት በትግራይ ክልል ስር የነበሩ ነገር ግን አሁን በአማራ ክልል ቁጥጥር ስር ያሉ አወዛጋቢ መሬቶች እንደ ወልቃይትና ራያ ያሉ አለመለቀቃቸውንና ከዚያ የተፈናቀሉ ዜጎችም ወደ ቀያቸው አለመ መመለሳቸው ነው ሉዓላዊነታችን ሳይረጋገጥና ህዝባችን ሳይመለስ እንዴት ትጥቅ ንፈታለን የሚል ጥያቄ የሚያነሳሉ ከዚህ የቃላት ጦርነት በስተጀርባ ያለው እውነታ ግን እጅግ ውስብስብ ነው ወደ ቀጣይ ጉዳያችን ስናመራ በኦሮሚያ ክልል ምስራቅ አደርጌና በባሌ ዞኖች ውስጥ የሚገኙ ነዋሪዎች የሶማሌ ክልል አስተዳደር በህገወጥ መንገድ መሬታችንን በመውረርና አስተዳደራዊ ወሰኖችን በመጣስ ላይ ነው ሲሉም ከባድ ክስን አቀረቡ። ነዋሪዎቹ እንደሚሉትም የድርጊት የኦሮሞን ህዝብ ወደፊት ህልውና አደጋ ላይ የሚጥልና ሆን ተብሎ የሚፈጸም የማስፋፊያ ዘመቻ ነው ብለዋል። እንደ ክልሉ ነዋሪዎች ገለጻ የሶማሌ ክልል በሁለቱ ዋነኛ አካባቢዎች ላይ ትኩረት አድርጎ እየተንቀሳቀሰ ነው ብለዋል። በምስራቅ አደርጌ ጭናክሰን ወረዳ የወረዳው ነዋሪዎች እንደሚሉትም የሶማሊያ ሶማሊያ ክልል ልዩ ኃይሉን በማሰማራት በወረዳው ላይ መንገዶችን በመዝጋትና በማግለል ላይ ይገኛል። የዚህ ድርጊት የመጨረሻ ግበም ወረዳዋን ከኦሮሚያ ክልል በኃይሌ ለመቁረጥ የታለመ ነው ሲሉ ስጋታቸውን ገልጸዋል። ነዋሪዎቹ የሶማሊያ ክልል አመራሮች ከፌዴራል እና ከኦሮሚያ ክልል መንግስት ጋር በጋራ እየሰራን ነው ቢሉ መሬት ላይ የሚታየው ግን ፍጹም ተቃራኒ ነው ብለዋል። በባሌ ዞን ሃሮዲቤ ከተማ በባሌ ዞን የሚገኙ ነዋሪዎች ደግሞ የሶማሊያ ክልል ጉራ ደሃሙሌ የተሰኘ አዲስ ዞን በማቋቋም በኦሮሚያ ክልል ውስጥ የምትገኘውን ሃሮዲቦ የተባለች ከተማ ከተማ የዞኑ ዋና ከተማ አድርጎ መሰየሙን ተናግሯል። የኦሮሚያና የሶማሊያ ክልሎች ወሰን ረጅም ጊዜ ቆየና ውስብስብ የውዝግብ ምንጭ መሆኑ ይታወቃል። በተለይ በ2004 ዓ.ም በተደረገው አወዛጋቢ አጋቢ ህዝበ ውሳኔና ከዚያ በኋላ በተደጋጋሚ በተከሰቱ ግጭቶች ምክንያት በሁለቱ ህዝቦች መካከል ያለው ግንኙነት ስስ ሆኖም ቆይቷል። በጉዳዩ ላይ ከሶማሊያ ክልል መንግስትም ሆነ ከኦሮሚያ ክልል መንግስት በኩል የተሰጠ ይፋ ምላሽም የለም። ይህ ውጥረት በኢትዮጵያ የፌዴራል ስርዓት ውስጥ ያሉ የአስተዳደር ወሰን ችግሮች ምን ያህል ያልተፈቱና በቀላል ወደ ግጭት ሊያምሩ ሊያመሩ የሚችሉ እንደሆኑም በድጋሚ ያመላከተ ሲሆን የፌዴራል መንግስት በክልሎች መካከል የሚነሱ እንዲህ አይነቱ ዝግቦችን በፍታይነትና በዘላቂነት መፍታት እንዳለበትም ብዙዎችም ያሳስባሉ። ወደ ተመልካቾቻችን ለእሳቶ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገኝ ድረስ መልካቋት